ይዘሩ ማንም ምንም ነገር አልነገረኝም አልኩሽ አይደል? ለምን እንደ ምንም ነገር አንተ

ኤፍራታ እቃዋን ለማምጣት ወደ ነናታን ቤት መመለሷና ይህም በሎሊታ አማካኝነት ለያፌት መድረሱ ያፌትን ባደንዛዥ መርፌ ወግተው ለናታን ሊድሯት እንደ እንደነበረ ያፌት አውቋል። ይህንን ሚስጥር ሲያውቅም ከፍተኛ የሆነ ጉዳት ኤፍራታ ላይ አድርሶባታል። ጉሮሮዋን አንቋት ባክልቀቅኝ እያለች እየተማጸነችው ሳለ እሱ ግን ሊለቃት አልቻለም ነበረ። ኤፍራታ ምን ላይ ደርሳ ይሆን? ሰላም ጤና ይስጥልን ወደ እንደምን አላችሁ። በያላችሁበት በእያላችሁበት በአለም ዳርቻ ሰላማችሁ ዘት ተረፍረፍ ይበል እያልኩኝ ዛሬም በሐረግ ድራማ በክፍል ሰባ አምስት ተከስተናል። ዛ ጽዮንን መድኃኒቱን በትክክል እንድትወስድና ማቋረጥ እንደሌለባት እየነገረቻት ነበረ። በዚህ ንግግሯ ሉሊትም ድንጋጤ ውስጥ ገብታለች። ምክንያቱም ሙሉ በሙሉ መድኃኒቱን እየወሰደች በትክክል ወደ ማስታወሷ ትመለሳለች ብላ ስለምታስብ፣ ታዲያ በዚህ ሁኔታ እየተነጋገሩ ባሉበት ሰዓት ኤፍራታ እቃዋን ለመውሰድ ትመጣለች ዳ ሉሊትም ለምንና እንዴት እንደመጣች እየጠየቀቻት ነበረ። አዲስ የጫጉላ ሽርሽር ሳለሽ እንዴት እዚህ ልትመቻልሽ የሚል ጥያቄ። እሷም እቃ ለመውሰድ እንደሆነ ትነግራቸዋለች። በዚህ የተናደዱ ናታን እቃ ለመውሰድ እንዲህ ላንቺ ቀላል ነው አይደል ይላታል። ታዲያ የእንቅልፍ መድኃኒት ሰጥቶ ማስተኛት ነው አይደለ። ናታንም ይህ ንግግሯን ተከትሎ ሴቶች ማሰቃየትና መድፈር ነው አይደል ወንድነቱ በማለት የያፌትን ክፋት ሊያስታውሳት እየሞከረ ነበር። ታዲያ ቤዛም ከዚህ የተሻለ አማራጭ እንደሌላቸው እየነገረቻት ነበር። ታዲያ ልብስ ልውሰድ ብላ ወደ ክፍሏ በምትገባበት ሰዓት ጽዮን ተከታትላት ገብታ ነበረ። እሷም እያለቀሰች ስለነበር ለምንድነው ነው የምታለቅሹ? ብላ ካጽናናቻት በኋላ ከዛም እኔም አላውቀው እየተፈጠረ አዲስ ነገር አለ በማለት ትጠይቃታለች። ከዛም አዎ አሁን ላይ ማስታወስ ችያለሁኝ፣ ነገር ግን አለማስታወሴ ልጠቀምበት እፈልጋለሁኝ። ታውቂያለሽ ያፌትን ሳየው የድሮ ቤታችን ብቻ ሁሉ ነገር ወደ ቀድሞ ትውስታዬ እየተመለስኩ ነው አለቻት። ከዛም ማስታወስ በመቻ ቻሏ ኤፍራታም ተደሰተች። ታዲያ ሉሊት ጉዳት እንዳደረሰችብሽ እኔ አውቅ ነበር አለች ኤፍራታ። እንዴት እያወቅሽ ዝማርሽ ታዲያ አለቻት። እውነት ለመናገር በአንድ ጉዳይ ልጠቀምባት ፈልጌ ነበር አለቻት። እዚህ ሁኔታ ያለው ግን የያፌት ነገር መጥቶ ሁሉ ነገር ድብልቅልቅ አለብኝ አለቻት። ታዲያ ጽዮንም ያረመኔ በምንድን ነው ያስፈራራሽ? እባክሽ ንገሪኝ ያለቻት ነበር። አልነግርሽም አለች ኤፍራታ ይህ ነገር ከመፈጠሩ በፊት የተግባባ ነውን ቃል እረሳሽ ወይ? አለቻት። ከዛም እያስታወሰች ነበረ። ከእገታ እንደወጣች ሁሉንም ነገር አብረው መወጣት እንደሚችሉ ና ታግዛት ቃል እንደገባችላት እያስታወሰች ነበረ ጽዮን። ታዲያ ጽዮንም ከብዙ ማሳመን በኋላ ኤፍራታ የተደበቀውን ሚስጥር ለጽዮን ልትነግራት ችላለች። የሆነ ሰዓት ለኢንተርቪው እንደፈለገውና አደንዛዥ እጽ እንዲወስድ አድርገው ሰው እንዲገድል አድርጎታል አለቻት። ከዛም ጽዮን በሰማችው ነገር በጣም ደነገጠች። ታዲያ ኤፍራታም ጽዮን እንድትረጋጋና ይህን ሚስጥር ለማንም መናገር እንደሌለባት አስጠነቀቀቻት። ከዛም በዚህ ምክንያት ነው ወይ እሱን ልታገቢው የወሰንሽው አለቻት። አዎ ናታን ይህንን ቪዲዮ እንዲያደርገው ና ራሱን እንዲያጠፋ አድርገዋለሁ ብሎ አስፈራራኝ። ለናታን ስል ይህንን ውሳኔ ተቀበልኩት። አለቻት ጽዮንም ይሆንም ይቅርታ ኤፉ እድሜ ልኬን ለበደርኩሽ በደል አለችና፣ ይቅርታ ጠየቅቻት። ታን በሆነው ነገር ተናዶ ግድግዳ መደብደቡን ተያይዞታል። ታዲያ እጁ ላይ እስከሚደማና ጉዳት እስከሚደርስበት ድረስ ነበረ ይህን ድርጊት ሲያደርግ የነበረው። እኔ እኮ ለእሷ ብዙ ነገር ነበር የሆንኩላት፣ ራስን ስቀል ብትለኝም ወደ ኋላ የምል ሰው አልነበርኩም አለ። ሉሊትም ግድግዳ በመደብደብ ነው እንዲህ ወንድነት ክን ታዲያ በሉሊት ንግግር የተበሳጨው ናታን መግደል ካለብኝ ከዚህ ሴትዮ ነበር መጀመር ያለብኝ አለ። ቤዛም እነሱ ማሰብ አይችሉ አንተ ታይዘ ገደል ትገባለ እንዴ አለችው። በብዙ ነገር የተቀየረችው ቤዛም ናታን ያፌትን እንዴት አድርጎ ማሸነፍ እንዳለበት አሁንም እየመከረችው ነበረ። ራሱን እንዲጠብቅና የተሻለ የተሻለ ለብሶ ኤፍራታን አሁን ያለችበትን ሁኔታ በደንብ እንዲረዳትና ከዛም ቀርቦ እንዲያዋራት እየፈለግች ነበረ። እመናኝ ደግሞ ያፌትን ታሸንፏዋለህ ምክንያቱም ፍቅራችሁ በብዙ መስዋዕትነት እዚህ ደርሷልና እያለችው ነበር። ታጊ የአፌት የሆነ ደካማ ጎን ይኖረዋል፣ እሱን ደካማ ጎን ደግሞ መጠቀም ይኖርብኛል፣ እህቴንም አሳልፍ ያልሰጥም እያለ ብቻውን እያወራ ነበር። በዚህ ሁኔታ እያለ ያፌት ዘመዱ አብይ ይመጣና ከዛም ያፌት እቤት ነው ያለው? የት ነው ያለው? በማለት ይጠይቀዋል። ታዲያ አብይ ያፌት ማንንም አያምንም፣ እኔም ለወጣት ስለሆነ መውጣት ይኖርባሃል ብሎ ከእንቅልፌን የቀሰቀሰኝ በማለት ይመልስለታል። አንተ ግን ለምንድን ነበር የፈለገው? አለው። አይ ምንም እንዲሁ ነው የጠየቁህ አለዳጌ ሉሊት ለያፌት ለመናገር በጣም ቸኩላለች። ታዲያ ስልክ ደውላ ስለ ኤፍራታ ጉዳይ የማጫውት ነገር ነበረኝ በስልክ አይወራም አለችው። አሁን የሚጨርሰው ጉዳይ ላይ መገናኘት አንችልም አላት። ከዛም ሲመች ደውልልኝ ብላ ስልኩን ዘጋቸው። ኤፍራታ በታገተችበት ወቅት እንደ ሌሎች ሰዎች ተደፈርኩ ብላ ነበር የምታምነው። በኋላ እውነታውን ስታውቅ አሁን ምንም ነገር እንዳልተነካች ለጽዮን እየነገረቻት ነበረ። ጽዮንም በሰማችው ነገር በጣም ደስ አላት። እንዴት እንደዚህ ልታመልጽ ቻልሽ? አለቻት። እስከ ክብሬ ለሆነ ሰው ሊሸጥ የፈልጎ ነበር አለቻት። ታዲያ ከቤቱ እንዳትወጣ እየቆለፈባት አስጠንቅቋት ስለነበረ አሁን መሄድ ይኖርብኛል ብላት ጽዮንን ተሰናብታት ትወጣለች። ቢኒ የጽዮን ስልክ አለማንሳት እንዲሁም ቴክስቱን እያየች አለመመለሷ ሀሳብ ውስጥ ገጥቶታል። ምንድን ነው እኔ ያጠፋሁት? ጥፋት ካለም እኮ ይቅርታ ልጠይቅ ዝግጁ ነኝ። ሁልጊዜ ማታ ማታ እናወራ ነበር፣ አሁን ግን እየመለሰችልኝ አይደለም አላት ለገነት። ታዲያ ገነትን በዚህ ልክ ራስህን ማስጨነቅ የለብህም። የሰራው ስህተት ካለ ራስህን ለማረም መሞከር ነው ያለብህ እያለች እየመከረችው ነበር። ናታን ራሱ ላይ ጉዳት ባደረሰበት ነገር ኤፍራታ ተመልክተው የኔ ናታን ምን ሆነ ነው? እባክህን ሆስፒታል መሄድ ይኖርብሃል በማለት በድንጋጤ ልታናግረው ብትሞክርም ናታን ግን ጥሩ ምላሽ አልመለሰላትም። ከዚህ በኋላ ስለ እኔ አይመለከትሽም። ይህ ነው አይደል ለአንቺ ወንድነት መስሎ የታየሽ? አንቺም ስለ እኔ ማሰብ የለብሽም። እኔም ስለ አንቺ የማስበው ነገር የለም አላት። ከዛም ቤዛ ቤዛም ታዲያ ጥሩ አልሰራህም። ልቧን እኮ ሰበርከው አለችው። ጭዮን፣ እፍራታን ተከትላ እባክሽን ናታን በተናገረሽ ነገር እንዳትቀየም እያለቻት ነው። ናታን ያለው ትክክል ነው። ይህ ቤት ከዚህ በኋላ የኔ አይደለም። እንደፈለግኩ የምወጣበትና የምገባ አይደለም። ለማንኛውም ግን የነገርኩሽን ነገር ሁሉ በሚስጥር ያዙ፣ ምክንያቱም የለፋንበት ሁሉ ገደል ይገባል አለቻት። ጽዮንም፣ እኛም ቢሆን ከዛ ጭራቅ ሰውዬ እንደምንም ቢሆን እናድንሻለን አታስቢ ብላት፣ ተሰናበተቻት። ሉሊትን በቀጠሯ መሰረት ከያፌት ጋር ይገናኛሉ። ታዲያ አንተና ደንዝዘው ቀለበት ከናታን ጋር ሊያስሩ እንደነበረ ትነግረዋለች። ከዛም ስለምን ቀለበት ነው የምታወሪው ይላታል። ይህንን ጉዳይ ተኝተ ስትነቃ ማንም አልነገረህም እንዴ? በማለት ትጠይቀዋለች። "ማንም አልነገረኝም የሆነውን በቀጥታ ተናገሪ" አልና አፋጠጥባት። ከዛም ሁለታቸው ተጋብተው ተያይዘው መጥፋት ነበር አልተሳካም፣ አለች። በዚህ ንግግሯ እየተናደዱ ያፌትም ከመኪና ውረጅልኝ በማለት ያፈጥባታል። ከዛም እኔ ለራስ ብዬ በነገርኩ አንተ እንደዚህ እኔን ጠላት ታደርጋለህ እንዴ በማለት ትመልሳለች። ታዲያ ያፌትም ወደ ቤቱ ሲመለስ በጩኸት ነበረ ቤቱን ያቀለጠው። ኤፍራታ እያለ እየተጣራ ነበረ። ኤፍራታም ጥሪውን ሰምታ ትመጣለች። ከዛም ምን ልታደርግ ዛ ቤት ሄድሽ? በማለት ጉሮሮዋን ያንቃታል። ከግድግዳም ጋር አጋጅቶ ይዛታል። ታዲያ ኤፍራታም እንዲለቃት እየተማጸነችው ቢሆንም እሱ ግን ሊለቃት አልቻለም ነበረ። የዛሬው ቪዲዮ ያለቀው በዚህ ነው። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ኤፍራታን በቀጣይ በምን ላይ እናገኛት ይሆን? ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ። አመሰግናለሁ።